በርካቶችን እያነጋገረ ያለው አዲሱ የነቢይ ኢዩ ጩፋ መግለጫ ነው። እንደ ባለሥልጣን ተመላለሱ። ጌታችን ኢየሱስ ክርስቶስ ምድር ላይ ያለ ሲያስተምር እንደ ጻፊዎች ሳይሆን እንደ ባለሥልጣን ሲያስተምር እንደነበረ ገልጸዋል። እንደ ባለሥልጣን ያስተምራቸው ነበረ እንጂ እንደ ጻፊዎች አይደለምና በትምህርቱ ተገረሙ ይላል። በዚህ በኩል እንደ እዩ ጩፋ ሰሞኑን ከአገልግሎቱ ታግዷል በመባል መግለጫ መውጣቱ የምታወስ ነው በርካታ ሰጥ ገባ በካውንስሉ እና በእዩ ጩፋ መካከል ነበር እዩ ጩፋ እኔው ራሴ ካውንስልኝ በማለትም ውግት መፍጠሩም የምታወስ ነው አሁን አዲስ መግለጫ የሰጠው እዩ ጩፋ ጌታችን ኢየሱስ ክርስቶስ ምድር ላይ እያለ እንደ ባለስልጣናት ስልጣናት ነው በማለት የወንጌል ክፍል በመጥቀስም ነው የተናገረው እንደ ባለስልጣን ስመላለስ ነበር እንጂ እንደ ጻፊ አይደለም በማለትም ነው ስለዚህ እኔ በክብር ባገለግል ተንቀሳቅሼ ብናገር በማለትም የአንበሳውን ምሳሌ በማንሳት አልፎም ደግሞም የይሁዳ አንበሳ ኢየሱስ ክርስቶስ እንደሆነም በመግለጽም ነው ሀሳቡን የቋጨው። በዚህ ዙሪያም ሀሳቡን በሚገልጽበት ሰዓት ላይ በርካቶች ካህናቶች ኢየሱስ ክርስቶስ ላይ ክስ አቅርቦ ነበር፣ እንደዛው ደግሞ ዛሬ እኔ ላይ ክስ ያነሱትን ማን እንደሆኑ ለመግለጽም እንደወደደ ጭምርም ነው። በርካቶቹም እየገለጹ ያሉት ኢዩ ጩፋ በቅኔ ማንን ለመናገር እንደፈለገ ግልጽ እንደሆነ ጭምርም ነው። ነብይ ኢዩ ጩፋ በአሁን ሰዓት ዳግም አገልግሎት እያገለገለ እንደሚገኝ ጭምርም የደረሱን መረጃዎች ያሳያሉ። ሚኪነኝ ከሚኪታ ብረንፎ፣ ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ ያገኙ። ሰላም ቆዩልኝ።